ይህ ሐሌታ ዩቲዩብ ነው። የሰዓቱን ዜናዎች ይዘን መተናል። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁም ብርሃኑን ለሰማያት ነኝ። ቻይና ዶናልድ ትራምፕን ጦር አቀጣጣይ ስትል አጥረገረገቻቸው። ከቴህራን ለመውጣት በሚሊዮን የሚቆጠረው ህዝብ ትንቅንቅ ላይ ነው። የእስራኤልና ኢራን የጦር አቅምንም ንጽጽር የወጣበትን ዘገባ ወደ እናንተ ይዘን መተናል። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ፣ ወደ ትንታኔዎቹ አመራን። ቻይና ዶናልድ ትራምፕ በኢራንና በእስራኤል ግጭት ላይ ቤንዚን እየጨመሩ ነው ስትል ከሰሰች። ቻይና የአሜሪካው ፕሬዝደንት ዶናልድ ትራምፕ በእስራኤልና በኢራን መካከል እየተባባሰ ባለው ግጭት በእሳት ላይ ቤንዚን ጨምረዋል ስትል ነው ያጥረገረገቻቸው። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ጉአ ጂአኮን በትራምፕ መግለጫ ላይ ለቀረበላቸው ጥያቄ በሰጡት ምላሽ እሳቱን ማቀጣጠል፣ ማገዶ መጨመር፣ ማስፈራራትና ግፊት መጨመር ሁኔታውን ለማረጋጋት አይረዳም ብለዋል። ይልቁን ግጭቱን እያባበሰዋል ማለታቸውን አናዶሉና አላረቢያ ዘግበዋል። ትራምፕ እስራኤል በኢራን ላይ የምታደርሰውን ጥቃት እንደማትቀንስ ነው የማውቀው ሲሉ ኢራንና እስራኤልን መካከል የተኩስ አቁም ስምምነት ለማድረግ እየፈለጉ እንዳልሆነ ተናግረው ነበር። ቢቢሲ ባወጣው ዘገባ ደግሞ ጭራሹን ትራምፕ፣ ኢራንና እስራኤል ስምምነት ላይ እንዲደርሱ እንደማይፈልጉም አሳውቀዋል ብለዋል። ለአምስት ቀን እስራኤልና ኢራን የአየርና የሚሳይል ጥቃት የተለዋወጡ ሲሆን ዛሬም ቀጥለዋል። ቴላቪቭ በተለያዩ የኢራን ጦር ኃይሎችና ወሳኝ ኢላማዎች ላይ ጥቃት ስትሰነዝር ኢራንም በበርካታ የእስራኤል ከተማዎች ቦሎስቲክ ሚሳይሎችን ማስወንጨፏን እንደቀጠለች ነው። ጥቃቶቹ በሁለቱም ሀገራት በሰው ሕይወትና በመሰረተ ልማት በወታደራዊ ተቋማት ላይም ብርቱ ጉዳት እያደረሱ መሆኑን የሚወጡ ዓለም አቀፍ ዘገባዎች ያሳያሉ። ይህ በእንዲህ ሳለ የተለያዩ አገራት ዜጎቻቸውን ከእስራኤል እያስወጡ ነው። ቼክ ሪፐብሊክ እና ፖላንድ እንዲሁም ቻይናና ሌሎች አገራት ናቸው ዜጎቻቸውን እያስወጡ ያሉት። የቼክ ሪፐብሊክ መከላከያ ሚኒስትር ጄና ሰርኖቫ መንግሥት 66 ሰዎችን ከእስራኤል ማስወጣቱን ተናግረዋል። አብዛኞቹ የቼክ ዜጎች ሲሆኑ የሌላ አገር ዜግነት ያላቸው ዘመዶቻቸውም ይገኙበታል ተብሏል። 14 የቼክ ዜጎችና የስሎቫክ መንግሥት ባዘጋጀው አውሮፕላን ውስጥም መቀላቀላቸው ተነግረዋል። ከዚህ በተጨማሪ 11 የቼክ ዜጎች ደግሞ የስሎቫክ መንግስት ለዜጎቹ ባዘጋጀው አውሮፕላን ላይ ተጉዘዋል። የፖላንድ ውጭ ጉዳይ ሚኒስትር ራዶስላው ሲኮርስሊ ከ300 በላይ ዜጎቻቸው ከእስራኤል ለቀው እንዲወጡ መጠየቃቸውን ተከትሎ መውጣታቸውን የተነገረው በግብፅ በኩል ዜጎቻቸውን ለማስወጣት መዘጋጀታቸውን ምክትል የውጭ ጉዳይ ሚኒስትር ሄንሪካ ሞሶኒካ ሲናገሩ ሁለተኛ ወታደራዊ አውሮፕላን ደግሞ በዮርዳኖስ ኮማን ተጨማሪ ዜጎችን ያስወጣል ብለዋል። ቻይናም በተመሳሳይ ዜጎቿን እያስወጣች ነው። ይህ በእንዲህ ሳለ ህይወቴን በሙሉ ያሳለፍኩት ቴህራን ነው። የዶናልድ ትራምፕ ለቃችሁ ውጡ የሚል ማስጠንቀቂያ ግን ሁላችንንም አሳምመናል እያሉ ነው የቴህራን ነዋሪዎች። ሐዘን፣ ፍርሃት፣ ቁጣ በቴሔራን ነዋሪዎች መካከል የሚታዩ የጋራ ስሜት ናቸው። ፕሬዝደንት ትራምፕ ከተማዋን ለቃችሁ ውጡ ማለታቸውን የሰሙ ኢራናውያን ለቢቢሲ አስተያየታቸውን ሲሰጡ እነዚህ ስሜቶች አሉባቸው። ከዋና ከተማ የሚያስወጡ መንገዶች በመኪና ተጨናንቀዋል። አንዳንድ ሰዎች ከእንቅልፋቸው እንደነቁ ለቃችሁ ውጡ የሚለውን ዜና እንደሰሙ መውጣት ጀምረዋል። ጥቂቶች ደግሞ ለቀው ቀድ ወጥተዋል። ቀድመው አንዳንዶች ከዚያም በፊት ወጥተዋል። ዛሬ ከመውጣቴ በፊት ከተማዋና ምን ትመስል እንደነበረ፣ ነገር ግን ብዙ ሰዎች ቴህራን ውስጥም መሄጃ አጥተው ቤታቸው እንዳሉ አይቻለሁ ሲል አንድ ለቢቢሲ አስተያየቱን የሰጠ ግለሰብ ተናግሯል። ምንም እንኳን አንዳንዶች ከቴራን ውጭ የሚገኝ ቤታቸውን ለሌሎች መጠለያ ቢፈቅዱም መኪና የሌላቸውን ሰዎች ቢያጓጉዙም ከተማዋን ለቆ መሄድ ለሁሉም ሰው አማራጭ አይደለም። ከቤተሰቦቹ ጋር ለመቆየት የወሰነ አንድ ግለሰብ አያቴ ዘጠና ዓመቱ ነው የኩላሊት ሕመምተኛ መሆኑ ብቻ ሳይሆን በቅርቡ የቁ የጉልበት ቀዶ ጥገና ስላደረገ በመኪና ረጅም ሰዓት መጓዝ አይችልም ይላል። አረጋውያን እርዳታ የሚፈልጉ ከሆነ መላው ቤተሰብ ይቆያል። ቴህራንን ለቀው ርቀው ወደሚገኙ አካባቢዎች ከሄዱ በኋላ መድኃኒትና ሆስፒታል ማግኘት በጣም ከባድ ነው። ስለዚህ ሁሉም ሰው ከተማውን ለቆ መሄድ አይችልም፣ ይላሉ። አብዛኞቹ ጎረቤቶቼ ሄደዋል። እኔ ግን መቆየትን መርጫለሁ። የት መሄድ እችላለሁ? መላው ሕይወቴን ያሳለፍኩት እዚህ ቴህራን ውስጥ ነው ሲል ሌላ የከተማው ነዋሪ እዚያው ከተማው ውስጥ ከሚወረወረው ቦምብ መሃል ለመቆየት መወሰኑን አሳውቋል። እስላማዊ ሪፐብሊክ ለሰዎች ሕይወት ትንሽ እንኳን የሚያስብ ቢሆን ኖሮ ከነዚህ ሁሉ ማስጠንቀቂያዎች በኋላ ሰዎች ከተማውን ለቀው እንዲወጡ የተወሰነ ጥረት ባደረገ ነበር ያለው ደግሞ ሌላው የቴህራን ነዋሪ ነው። የኢራን ባለሥልጣናት ነዋሪዎች ከተማውን ለቀው እንዲወጡ እስካሁን ድረስ ያስተላለፈው ምንም ማስጠንቀቂያ የለም። ህዝቡ ነቅሎ እየወጣ ያለው የእስራኤልን ማስጠንቀቂያና የዶናልድ ትራምፕ ትዕዛዝን ተከትሎ ነው። እስራኤልና ዶናልድ ትራምፕ ያቀረቧቸው ማስጠንቀቂያዎች የጠላት ስነ ልቦና ጦርነት ነው በማለት የኢራን ባለሥልጣናት ያጣጥሉታል። አንዳንድ የመንግሥት ደጋፊዎች በማኅበራዊ ሚዲያ ላይ ከተማዋ በየቀኑ በእስራኤል ጥቃት የደረሰባት እንኳን ቴህራን ደናናት የሚል መልእክት ሲያስተጋቡ ይታያሉ። ይህ በእንዲህ ሳለ እስራኤልና ኢራን በወታደራዊ አቅማቸው ምን ታጥቀዋል የሚለውንም ስናይ፣ በዓለም ላይ በኢራንና በእስራኤል መካከል ያለው ጠላትነትን ያክል የመረረና የከረረ ግንኙነት ወይም ጠላትነት ያላቸው ሀገራት የሉም ቢባል ማጋነን አይሆንም። በዚህ የተነሳ ሁለቱ ሀገራት በቀጥታና በእጅ አዙር አንዳቸው ሌላውን ለመጉዳት ሲጥሩ ሲዝቱ መጥፎ ነገር ሲመኙም ቆይተዋል። የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንድጠፋ እንደሚሹ በይፋ ከመናገር አልፈው በቅርቡ በሰላም የሚነሷት ቡድኖችን እየደገፉ ቆይተዋል። የእስራኤል ፖለቲከኞችም እንደዋና ዋና ስጋት የሚመለከቷት ኢራንን ሳትቀድማቸው ለመቅደም ባገኙት አጋጣሚ ሁሉ ጥቃት ይፈጽማሉ። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎች፣ ባለስልጣናት፣ ሳይንቲስቶች አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ አገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳ ትቆይታለች። ከነዚህ መካከል የፍልስጤሙ ሐማስ፣ የሊባኖሱ ሂዝቦላህ፣ የመኑ ሀውቲ ቡድኖች በኢራን የሚደገፉ በእስራኤል ላይ ጥቃት የሚፈጽሙ ኃይሎች ናቸው። በኢራቅ የሚገኘው እስላማዊ ቡድንን ጨምሮ በተለያዩ ሀገራት ውስጥ የሚገኙት ታጣቂ ቡድኖች የገንዘብ፣ የስልጠና፣ የትጥቅ ድጋፎችን ከኢራን እንደሚያገኙ ይነገራል። ቡድኖቹ ባሉበት ሀገራት ውስጥ ካላቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል መሆኗን በሚፈጽሙ ጥቃት ያሳያሉ። ከአንድ ዓመት በፊት ሐማስ በእስራኤል ላይ የፈጸመው ድንገተኛና ከባድ ጥቃት የእስራኤልን እስካሁን ያልተቋረጠ መጠነ ሰፊ ያጸፋ እርምጃ አስከትሏል። ከወራት በፊት ደግሞ የሊባኖሱ ሂዝቦላ ከድንበር ባሻገር የሚፈጽማቸውን ጥቃት ተከትሎ ከእስራኤል ጋር ጦርነቱ ውስጥ ከገባ በኋላ መሪውን ጨምሮ በርካታ አባሎቹ ተገድለውበት ከባድም ጉዳት ደርሶበት ተሽመድምዷል ትላለች እስራኤል። የየመን ሁቲዎች ደግሞ እስራኤል በጋዛ ላይ የምታካሄደውን ጥቃት በመቃወም በእስራኤል ላይ የሚሳይልና የድሮን ጥቃት ሲፈጽሙ ባጸፋው እስራኤል የቡድኑ ይዞታዎችን በአውሮፕላን ስትቀጠቅጥ ቆይታለች። ከእነዚህ ቡድኖች ጀርባ ኢራን እንዳለች የምትከሰው እስራኤል በተለይ ካለፈው ዓመት ወዲህ ተደጋጋሚ ጥቃቶችን በኢራን ውስጥና ከኢራን ውጪ በሀገራቱ ባለሥልጣናትና ወታደራዊ ተቋማት ላይ እየፈጸመች ነው። ኢራን በበኩሏ በእስራኤል ላይ መጠነ ሰፊ የሚሳይልና የድሮን ጥቃቶችን በመፈጸም ምላሽ ሰጥታለች ይህም በመካከለኛው ምስራቅ ውስጥ ከባድ ጦርነት እያስነሳ ይገኛል ሐማስ እስራኤል ላይ ጥቃት እስከፈጸመበት ጊዜ ድረስ ኢራን በምትደግፋቸው ቡድኖች እስራኤልን ስታስጠቃ እስራኤል ደግሞ ከኢራን ጋር የሚገናኙ ዒላማዎችን ስትመታ በቀጥታ ከመጋጀት ተቆጥበው ነበረ ከቅርብ ጊዜ ወዲህ ግን ሁለቱ ሀገራት ለረጅም ጊዜ በእጅ አዙር ሲያደርጉት የነበረውን ፍልሚያ ወደ ቀጥታ ጥቃትና አሁን ደግሞ ወደ ሙሉ ወታደራዊ ጦርነት አስገብተውታል። ማን ወታደራዊ የበላይነት አለው? ቢቢሲ ሁለቱ ያላቸውን ወታደራዊ ብቃት ለማወቅ የተለያዩ ምንጮችን ተጠቅሟል። ነገር ግን ሀገራቱ ከዚህም በላይ የተደበቀ ወታደራዊ አቅም ሊኖራቸው እንደሚችል ይገምታል። ዓለም አቀፉ የስትራቴጂክ ጥናት ተቋም አይአይኤስኤስ እስራኤልና ኢራን ያላቸውን የጦር መሳሪያ አቅም ለመገመት የተለያዩ መንግስታዊ እንዲሁም ማንም ሊያገኛቸው የሚችሉ የመረጃ ምንጮችና ዘዴዎችን ተጠቅሟል። የስቶክሆልም ዓለም አቀፍ የሰላም ተቋምን የመሳሰሉ ድርጅቶችም የአገራቱን ወታደራዊ አቅም ለማውጣት ጥናት አድርገዋል። ነገር ግን ትክክለኛ ህዝብ በማግኘት በኩል አገራት መረጃዎችን ስለማይጠቅሱ ልዩነቶች ይታያሉ። የኦስሎ የሰላም ጥናት ተቋም ፒአርአይኦ ባልደረባ የሆኑት ኒኮላስ ማርሽ እንደሚሉት ግን የዓለም አቀፉ የስትራቴጂክ ተቋም መረጃ በዓለም ዙሪያ ያሉ ሀገራት ወታደራዊ ጥንካሬን ለማወቅ እንደመነሻ ሊወሰድ ይችላል ይላሉ። ተቋሙ እንደሚለው እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያ ስለምትመድብ በየትኛውም ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት ያስችላታል ይላል። በአይአይኤስኤስ መረጃ መሠረት በአውሮፓውያኑ 2022ና 2023 የኢራን የመከላከያ በጀት 7.4 ቢሊዮን ዶላር አካባቢ የነበረ ሲሆን የእስራኤል ግን በጥፍ በላይ 19 ቢሊዮን ዶላር ነበረ። ከምጣኔ ሀብት አንጻርም የእስራኤል አጠቃላይ ሀገራዊ የምርት ኢኮኖሚ ከኢራን በጥፍ የሚበልጥ ነው። የቴክኖሎጂ የበላይነትን በተመለከተም የአይአይኤስኤስ አሃዞች እንደሚያመለክቱት እስራኤል ለውጊያ ዝግጁ የሆኑ 340 በላይ ወታደራዊ አውሮፕላኖች ሲኖራት፣ ይህም ኢላማ የለዩ ጥቃቶችን የመፈጸም ብቃትን ይሰጣታል። ካሏት የጦር ጀቶች መካከል ረጅም ርቀት ተጉዘው ጥቃት የሚፈጽሙት ኤፍ 15 አውሮፕላኖች እጅግ ዘመናዊዎቹ ኤፍ 35 አውሮፕላኖች ደግሞ ከራዳር እይታ ውጭ የሚጓዙ ሲሆኑ ፈጣን አጥቂ ሄሊኮፕተሮችም አሏት። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ነች። ጀቶቿ የ1960ዎቹ ስሪቶችን ጨምሮ ኤፍ4ራት ኤፍ5 ኤፍ14 የጦር አውሮፕላኖች እንዳሏት አይኤስአይስ አይአይኤስኤስ ገልጿል። የኦስሎ የሰላም ጥናት ተቋም ኒኮላስ ማርሽ እንደሚሉት ኢራን ካሏት አሮጌ የጦር አውሮፕላኖች መካከል ምን ያክሉ መብረር እንደሚችሉ ማወቅ በጣም አስቸጋሪ ነው። ምክንያቱም የአውሮፕላን መለዋወጫ በአሁኑ ጊዜ ኢራን ማግኘት በጣም ስለሚያስቸግራት ይላል። የሚሳይል ጥቃት መከላከያዎችን በተመለከተም አይረንዶምና አሮ የተባሉ የሚሳይል ጥቃት መከላከያ ስርዓቶች እስራኤል ራሷን ለመጠበቅ የሚያስችሏት የጀርባ አጥንቶች ናቸው። የሚሳይል ኢንጂነር የሆኑት ኤዚ ሩቢን በእስራኤል የመከላከያ ሚኒስቴር ውስጥ የሚገኝ የእስራኤል ሚኒስቴር ድርጅት መስራች ናቸው። አሁን ደግሞ በኢየሩሳሌም የስትራቴጂክና ደህነት ተቋም ውስጥ ከፍተኛ ተመራማሪ ሲሆኑ ባለፈው ቅዳሜ በኢራን የተተኮሱትን ሚሳይሎችና ድሮኖች አይረንዶምና የእስራኤል አጋሮች ሲያከሽፏቸው ሲመለከቱ ደህንነት ነው የተሰማን ሲሉ ለቢቢሲ ተናግረዋል። የጥቃት መከላከያዎቹ ሚሳይሎቹን በማምከን እንከን የማይወጣላቸው ናቸው። በጣም ደስታና እርካታ ነው የተሰማኝ። መከላከያዎቹ የአጭር ርቀት ሚሳይል ጥቃቶችን በሚያመክኑ መልኩ የተሰሩ ናቸው ይላሉ። ኢራን በእስራኤል ያህል ምን ያህል ትርቃለች? እስራኤል ከኢራን ከ2100 ኪሎ ሜትር በላይ በሚሆን ርቀት ላይ ነው የምትገኘው። ዲፌንስ አይ የተባለ መጽሔት ቲም ሪፕሌይ አርታኢው ሲናገሩ ኢራን እስራኤልን ለማጥቃት ዋነኛ መሳሪያዋ የመካከለኛ ርቀት ሚሳኤል ነው። ለዚህም ኢራን የምታካሄደው የሚሳይል ግንባታ ፕሮግራም ከመካከለኛው ምስራቅ ውስጥ ካሉት ትልቁና የተለያዩ አቅም ያለው ነው። ከአሜሪካ ማዕከላዊ ጄኔራል ኬኔት ማኬንዜ በአውሮፓውያኑ 2022 እንደተናገሩት ኢራን ከ3000 በላይ ተወንጫፊ ሚሳይል አላት። የኢራን ሚሳይልና ድሮኖች ኢራን ከጎረቤት ኢራቅ ጋር ከአውሮፓውያኑ 19 ጀምሮ ለስምንት ዓመታት የቆየ ጦርነት ካካሄደችበት ጊዜ አንስቶ መጠነ ሰፊ የሚሳይልና የድሮን ግንባታ ሥራዎችን ስታከናውን ቆይታለች። በዚህም የኢራን የአጭርና የረጅም ጊዜ ተወንጫፊ ሚሳይሎችን ለመገንባት ችላለች። አብዛኞቹን በእስራኤል ላይ በቅርቡ በፈጸመችው ጥቃት ጥቅም ላይ ያውላለች ሞክራለች። የመን ሀውቲዎች በሳውዲ አረቢያ ላይ የተኮሷቸው ሚሳይሎችን ያጠኑ ተንታኞች በደረሱት ድምዳሜ መሰረት ሚሳይሎቹ ኢራን ውስጥ የተሰሩ ናቸው ብለዋል። ከርቀት መቅጣትን በተመለከተ ኪዮ ሪፕሌይ እስራኤል ከኢራን ጋር በእግረኛ ወታደራዊ የሚደረግ ጦርነት ውስጥ የመግባት እድሏ ዝቅተኛ ነው ይላሉ። እስራኤል ያላት የአየርና ውጤታማ ተወንጫፊ የጦር መሳሪያዎች የበላይነት ይሰጣታል። ስለዚህ ኢራን ውስጥ የሚገኙ ኢላማዎች ላይ የአየር ጥቃት የመፈጸም ብቃትና አቅሟ በየጊዜው እንዲያድግ አድርጋለች። እስራኤል በምትፈጽመው የአየር ጥቃት ዋነኛ ኢላማዎች የኢራን ባለሥልጣናትና የነዳጅ ተቋማት ቀዳሚዎቹ ናቸው። መቅጣት የሚለው ቃል በእስራኤል ወታደራዊ እንዲሁም ፖለቲካዊ መሪዎች መካከል ዘወትር ጥቅም ላይ የሚውል ነው። ይህም የፍልስጤምን አካል ሲሆኑን ይህም የፍልስፍናቸው አካል ሲሆን በዚህም ከባድ ጉዳት በማድረስ ጠላትን እስራኤል ላይ እጁን እንዲያነሳ የሚያሰበስቡበት መንገድ ነው። ቀደም ሲል እስራኤል በምትፈጽመው የአየር ጥቃት ከፍተኛ የኢራን ወታደራዊና ሲቪል ባለስልጣናት መገደላቸውም የዚህ አካል ነው። የባህር ኃይልን በተመለከተ አይአይኤስኤስ እንደሚለው ዘመናትን ያስቆጠረው የኢራን ባህር ኃይል የ220 መርከቦች ሲኖሩት እስራኤል ደግሞ ስልሳ የሚሆኑ መርከቦች ነው ያላት። እስራኤልና ኢራን የሚጋሩት የውሃ አካል ስለሌለ በባህር ኃይላቸው አማካይነት ግጭቱ ውስጥ የመግባት እድላቸው ጠባብ ነው። ነገር ግን በኢራን የሚደገፉት የመን ሃውቲ ታጣቂዎች በኤደን ባህረ ሰላጤና በቀይ ባህር በኩል በሚያልፉ የእስራኤል የምዕራባውያን መርከቦች ላይ ጥቃት እያደረሱ ነው። የበይነ መረብ ጦርነት በበይነ መረብ ሳይበር በኩል ሁለቱም ሀገራት አንዳቸው በአንዳቸው ላይ ጥቃት ሲፈጽሙ ቆይተዋል። ከኢራን ይልቅ ደግሞ እስራኤል ከባድ ጉዳት ደርሶባታል። ኢራን ከእስራኤል ጋር ስትነጻጸር ያላት የመከላከያ ስርዓት ዘመናዊ ቴክኖሎጂን የሚጠቀም በዝቅተኛ ደረጃ ነው። ስለዚህ በእስራኤል ላይ የሚፈጸሙ የኤሌክትሮኒክስ ጥቃቶች ከባድ ጉዳትን ሊያደርሱ ይችላሉ። የእስራኤል መንግሥት ብሔራዊ የሳይበር ክፍል በአገሪቱ የተለያዩ ዘርፎች ላይ የሚፈጸሙ የበይነመረብ ጥቃቶችን በከፍተኛ ሁኔታ መጨመራቸውን ጠቅሶ በጦርነቱ ጊዜ በኢራንና በሊባኖስ ታጣቂ ቡድኖች ሂዝቦላ መካከል ያለው ትብብር ጨምሯል ብሏል። በሐማስና በእስራኤል መካከል ጦርነት ከተጀመረ አንስቶ በሦስት ወራት ውስጥ ብቻ 3380 የበይነ መረብ ጥቃቶች መፈጸማቸውን ገልጿል። የመካከለኛው ምስራቅ ጉዳዮች ባለሙያ የሆኑት ታሪቅ ሱሌይማን ለቢቢሲ ሲናገሩ በሁለቱ አገራት መካከል ያለው ግጭት ይባባሳል የሚል እምነት አላቸው። ነገር ግን በኢራን የሚደረግ ጦርነትን የሚደግፉ የፓርላማና የካቢኔ አባላት በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ ጫና ሊያሳድሩም ይችላሉ ይላሉ። የሆነ ሆኖ ጦርነቱ አሁንም የበለጠ ተጋግሞ መቀጠሉ ቀጠናውን የበለጠ አሳሳቢ አድርጎታል።